በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። የመድኃኒታችንን ሞቱን በአንክሮ እንዘክር ዘንድ የልቦናችንን አይን ወደ ቀራንዮ እናንሳ። እንሆ ክፉዎች አይሁድ ሰይጣን ልባቸውን አነሳስቷልና እንደወረንጦና እንደወስፌ እንደመርፌ ያለ የሚያለ ሶስት መቶ ሾህ ያለው ስረ ወጽ አድርገው አክሊል ሰርተው ከፍላት አግብተው በጉጠት አንስተው ኢየሱስ ናዝራዊ ንጉስ ነህብ ዘውድ ይገባሃል ብለው በራሱ ላይ ደፉበት። ለአክሊለ ሶኩም ሰባ ሶስት ስቁረት ነበረው። ራሳቸው እንደመሮ ወርዳቸው እንደ ሞረድ አራት ማዕዘን አሰርተው ቆመታቸውን ክንድ ከስንዝር ስለታቸውን እንደ እንደወስፊ አድርገው 73 ችንካር ሰርተው በ73ቱ ስቁረት አግብተው በጌታችን በራሱ ላይ ቢመቱት ሥጋ ለሥጋ ገብቶ መሃል ልቡን ወጋው። አክሊለሶኩን በራሱ ላይ አድርገው ሲያበቁ ከቤት ወደ አደባባይ እያመላለሱ ንጉሶይ እያሉ ምራቃቸውን እየተፉበት ተዘባበቱበት መስቀል አሸክመው ከሊቶስ ጥራ እስከ ቅራንዮ ድረስ እያዳፉ ሲወስዱት 136 ጊዜ በምድር ላይ ይጣሉት። ከኋላ ያሉት ፍጠን እያሉ ገፍተው ይጥሉታል። ከፊት ያሉት ደግሞ ምን ያስቸኩልሃል እያሉ መልሰው ገፍትረው ይጥሉታል። ከዚህም በኋላ ክፎች አይሁድ ቁመታቸውን ክንድ ከስንዝር ስለታቸውን ደግሞ እንደ ወስፌ የሆኑ አምስት ችንካሮችን ሰርተው ሳዶር በሚባለው ችንካር ቀኝ እጁን፣ በአላዶር ግራ እጁን፣ በዳናት ሁለት እግሮቹን፣ በአደራ መሃል ልቡንና በሮዳስ ደረቱን ቸንክረው የአዳም ራስ ቅል ባለበት ቀራኒዋ አደባባይ ላይ ሰቅለውታል። ክፎች አይሁድ መድኃኔ ዓለም ክርስቶስን እንደያዙት የኋሊት አስረው አፍንጫውን 25 ጊዜ ቢመቱት ደሙ በመሬት ላይ እንደውሃ ፈሰሰ። ከጌቴ ሴማኒ እስከ ሃና ቤት ድረስ አስረው የፊተኞቹ ሲጎትቱት፣ የኋለኞቹ እየለቀቁት፣ የኋለኞቹም በተራቸው ሲጎትቱት፣ የፊተኞቹ ይለቁታል። እንዲህ እያደረጉ ስልሳ አምስት ጊዜ ከመሬት ጋር አጋጭተውታል። ሳውል በእግሩ ሲረግጠው ጌታችን መመለስ ላይቀር ለምን ትረግጠኛለህ ቢለው ስለዚህ ንግግርህ ብሎ ሳውል 440 ጊዜ አስገረፈው። ክፎች አይሁድ መድኃኒታችንን በሁለት ግንዶች መካከል አድርገው 65 ጊዜ ከግንዱ ጋር አጋጩት። ቀያፋ በሚመረምረው ጊዜ ጌታችን አምላክነቴን አንተው ራስህ ተናገርክ ቢለው አይሁድ በእጃቸው ሲመቱት እጃቸውም ቢያማቸው ድንጋይ ጨብጠው አንድ መቶ ሃያ ጊዜ ፊቱን ጸፉት። አይሁድ ወደ ጲላጦስ ዘንድ ሲወስዱት ምናልባት ጲላጦስ ባይፈርድበት እንኳ እንዳይቆጨም ብለው ሶስት መቶ አምስት ጊዜ በሽመል ደብድበውታል። በአምላክነቱ ቻለው እንጂ የአንዱ ምት ብቻ በገደለው ነበር በርባን የይሁዳ የሚስቱ ወንድም አማቹ ስለነበር እርሱ እንዲፈታለትም ከዋጋው ከሰላሳ ብር ጋር አብሮ ተደራድሮት ነበር። ሰይጣን ልባቸውን ለክፋት ያስጨነቃቸው ክፎች አይሁድ በጲላጦስ አደባባይ የጌታችንን ጺሙን ሰማንያ ጊዜ ነጭተውታል። ጲላጦስ እንደ ሕጋቸው አርባ አንድ ብቻ ገርፈው እንዲለቁት ቢያዝም ክፎች አይሁድ ግን ጌታችንን ሲገርፉት አሰቃቂ ግርፋቱን አይተን ልባችን እንዳይራራ ብለው ሰንጠረዥ ገበጣ ሰርተው ሲጫወቱ አንዱ ተነስቶ እስከ ስልሳ እና ሰባ ድረስ ይገርፍና ሲደክመው ቆጠራችሁን ብሎ ይጠይቃቸዋል። አልቆጠርንም ሲሉት ከድካሙ የተነሳ እኔው ልግረፍ እንደገና እኔው ልቁጠር ብሎ ትቶ ሲቀመጥ ሌላኛው ይነሳና እንደዚያኛው ሁሉ በተራው ስልሳ እና ሰባ ይገርፈዋል። ሁሉም እንደዚህ እያሳሳቱ የራሳቸውን ህግ እየተላለፉ አይሁድ ጌታችንን ስጋው አልቆ አጥንቱ እንደበረዶ ነጭ ሆኖ እስኪታይ ድረስ 6666 ጊዜ ጽኑ ግርፋትን ገረፉት። በእነዚህ ሁሉ ግርፋቱ ወቅት 366 ጊዜ ስጋው ተቆርጦ መሬት ላይ ወድቋል። የመድኃኔ ዓለም ወገኖች ሆይ የጌታችን ሞቱ በፈቃዱ መሆኑና የትዕግስቱን ብዛት አይተን እናደንቅ ዘንድ ከመጽሐፍ ጠቅሰን እንነግራችኋለን። አይሁድ ጌታችንን አብርሃም ሳይወለድ በፊት እርሱ ከባህሪ አባቱ ከአብ ከባህሪ ህይወቱ ከመንፈስ ቅዱስ ጋር በአንድነት በሶስትነት የሚመሰገን አምላክ መሆኑን ቢነግራቸው ሊወግሩት ድንጋይ አነሱ። እርሱ ግን ጊዜው ገና ነበርና ተሰወራቸው፣ በመካከላቸውም አልፎ ሲሄድ በፍጹም አላዩትም ነበር። በቅዱስ ወንጌል ላይ እንዲህ ተብሎ እንደተጻፈ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አይሁድም ገና 50 ዓመት ያልሆነህ አብርሃምን አይተሃለን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድን ያለው አላቸው። ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ከመቅደስ ወጥቶ በመካከላቸው አልፎ ሄደ። ዮሐንስ ወንጌል ምዕራፍ 8 ቁጥር 56 59። ዳግመኛም በዮሐንስ ወንጌል ላይ እንደተጻፈው አይሁድ መድኃኔዓለምን ሊይዙት የጦር መሳሪያቸውን ሰብስበው ወደ ጌትሲማኒ በመጡ ጊዜ ማንን እንፈልጋላችሁ ቢላቸው፣ የናዝሬቱ ኢየሱስን እንፈልጋለን ሲሉት እኔ ነኝ ቢላቸው፣ ከአንደበቱ የወጣው መለኮታዊ ቃል ብቻ መቋቋም አቅታቸው መሬት ላይ ወድቀው ተዘርረዋል። ይህም ክስተት በተደጋጋሚ ተከስቷል። የዮሐንስ ወንጌል ላይ ምዕራፍ 18 ከቁጥር 1 ጀምሮ እናም የጌታችን ሞቱ በፍጹም ፈቃዱ ባይሆን ኖሮ በጌቴሴማኒ ሊዙት የመጡት ክፉዎች አይሁድ እንደ መጀመሪያው ሁሉ በተሰወራቸው ነበር። አለያም ከአንደበቱ በሚወጣው አምላካዊ ቃሉ ብቻ ባጠፋቸው ነበር። በመጨረሻ ግን ጌታችን ወደዚህ ምድር የመጣበትን ዓላማ ይፈጽም ዘንድ እንዲገድሉት በፈቃዱ ራሱን አሳልፎ ቢሰጣቸው ያን ሁሉ እጅግ አሰቃቂ መከራ አደረሱበትና ለመስቀል ሞት አበቁት። ወዮ ለዚህ ለመድኃኔ ዓለም ፍጹም ትዕግስት አንክሮ ይገባል። ዓለምን በመዳፉ የያዘ አምላክ በይሁድ እጅ እንደ ሌባ ተያዘ። ሰራዊተ መላእክት ለምስጋና በፊቱ የሚቆሙለት መድኃኔ ዓለም እርሱ ሊፈረድበት በፍርድ አደባባይ ቆመ። በእስራት ያሉትን የሚፈታ እርሱ በብረት ጭንካር ተቸነከረ። ሰማይን በከዋክብት ምድርን በአበባ አስጌጠ፣ እርሱ ግን የእሾህ አክሊል በራሱ ላይ ደፋ። ዓለምን ሁሉ በቸርነቱ የሚመግብ እርሱ ተጠማኋለ። ወዮ የመድኃኔ ዓለም የማዳኑ ምስጢር ምንኛ ድንቅ ነው! ለዚህ ባህሪው አንክሮ ይገባል። በመድኃኔ ዓለም ክርስቶስ ሞት በአንድነት እናለቅስ ዘንድ ቅዱሳን ሁላችሁ ነው መድኃኒታችን ሙቷልና ፍጥረታት ሁሉ ያለቅሳሉ። መያዝንና መታሰርን የተቀበለ መድኃኒታችን ሙቷልና ጥፊንና ግርፋትን የተቀበለ መድኃኒታችን ሞተ። መደብደብንና መታመምን የታገሰ መድኃኒታችን ሞተ። ሄኖክ እግዚአብሔር በሴም ቤት ይደር ብሎ አብ ስለ ራሱ የተናገረለት የመድኃኒታችንን ሞት ታይ ዘንድና አብርሃም ቃል ኪዳን የገባልህን የመድኃኒታችንን ሞቱን ታይ ዘንድና ይስሐቅ ከሰይፍ ቤዛ የሆነህን የመድኃኒታችንን ሞቱን ታይ ዘንድና ኢዮብ በደመና የታየህ የመድኃኒታችንን ሞቱን ታይ ዘንድና ሙሴ፣ ስለ እርሱ እንደ እኔ ያለ ነቢይ ይነሳል ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድና ዳዊት፣ እነሆ በኤፍራታ ሰማነው ነው በበረሃ ዛፍም አገኘነው ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድና ኤርሚያስ፣ የክብሩን ዋጋ ሰላሳ ብር ተቀበሎ ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድና ኢሳይያስ ወልድ ሰው ለመሆን ተገለጠልን፣ ሕፃን ተወለደልን፣ ድንቅ መካር፣ ሃያል አምላክ ብለህ የተናገርክለት የመድኃኒታችንን ሞቱን ታይ ዘንድና ሕዝቅኤል አምላክ ወደ ተዘጋች ደጃፍ ገባ፣ ከተዘጋችም በር ወጣ ብለህ የተናገርክ የመድኃኒታችንን ሞቱን ታይ ዘንድና ዳንኤል ነጭ ሐር ለብሶ ያየኸውን የመድኃኒታችንን ሞቱን ታይ ዘንድና ኤልያስ ከሞት በፊት የሰወረህ በእሳት ፈረሶች ያሳረገህ የመድኃኒታችንን ሞቱን ታይ ዘንድና ሕዝቅያስ የፀሐይ መግባቱን ያሳየህ የመድኃኒታችንን ሞቱን ታይ ዘንድና ስምዖን በክንድህ የታቀፍከውን ሕፃን የመድኃኒታችንን ሞቱን ታይዘንድና ዮሴፍ እንደ አንተ የተሸጠ የመድኃኒታችንን ሞቱን ታይዘንድና ዘንድና ጥራቤ ዮሴፍ በትክሻህ ያዘልከው በክንድህ የተሸከምከው ሕፃን የመድኃኒታችንን ሞቱን ታይ ዘንድና መጥምቁ ዮሐንስ ከሕፃንነት ጀምሮ በበረሃ ያለ እናት ያለ አባት ያሳደገህ መንገዱን እንድትጠርግለት ያዘጋጀህና መለኮትን እንድታጠምቅ የመረጠህ የመድኃኒታችንን ሞቱን ታይ ዘንድና ኢያቄምና ሃና ሆይ የልጃችሁን ልቅሰዋን የልቧንም መዘንጋት ታዩ ዘንድ ኑ ከሔዋን እስከ ፋኑኤል ልጅ እስከ ሃና ያላችሁ ሁላችሁ ቅዱሳት ሴቶች የድንግልን ልቅሷን ታዩ ዘንድ ኑ፣ አንድ ልጇ ሙቷልና። እዝራ በባህር ጥልቅ ያለውን ማወቅ እንዳይችሉ ወልድንም ማወቅ እንዲሁ ሆነባቸው አለ። ጳውሎስም ብታውቁትስ ኖሮ የክብርን ጌታ እግዚአብሔርም ባልሰቀላችሁት ነበር አለ። በመሰደድ ያለ ምንም በደል በፍርድ አደባባይ በመቆም መከራ መስቀልን በመሸከም አብነት የሆናችሁ ሰማዕታት ሁላችሁ ኑ፣ የመድኃኒታችንን የሞቱን ዕለት አስባችሁ በጋር አልቅሱለት። ሁሉ የእርሱ ከእርሱ ለእርሱ ተፈጥሮ ሳለ በምድር ላይ ምንም ሳይኖር ራሱን እንኳን የሚያስጠጋበት ቤት ሳይኖረው አብነት የሆናችሁ ባሕታውያንና መነኩሳት ሁላችሁ ኑ። በዛሬዋ ዕለት ስለሞተው አምላካችሁ መሪር እንባን አልቅሱለት። ሕግ ጠብቆ ሥርዓት አክብሮ ነዳያንን በመመገብና ያዘኑትን በማጽናናት ሰላሳ ሶስት ዓመት በምድር ላይ ኖሮ አብነት የሆናችሁ እናንት በዓለም ሆናችሁ ህግ ጠብቃችሁ አስራት በኩራቱን አውጥታችሁ ድሆችን በመርዳት የምትኖሩ ክርስቲያኖች ሁላችሁ የመድኃኔ ዓለምን የሞቱን ዕለት ታስቡ ዘንድ ኑ። ወደ ዮርዳኖስ በመሄድ ለተጠመቀን ለእኛ ለተነሳኸያን ለሁላችን አብነት የሆነን መድኃኒታችን ስለኛ ሞቷልና ሞቱን እናስብ ዘንድ ኑ። በቤቱ ተሰብስበን እናልቅስለት፣ መታሰቢያውንም እናድርግለት። ጌታችን ሞቶ ተቀብሮ ካረገ በኋላ ለቅዱሳን ሐዋርያትና ለቅዱሳን አባቶቻችን ለእነ አቡነ መባጽዮን ለእነ አቡነ ዘረ አብሩክ እንደነገራቸው የሞቱን መታሰቢያ የሚያደርግ ኃጢአተኛ እንኳን ቢሆን ሲኦልን አያትም። የጌታችን ወዳጆቹ ዮሴፍና ኒቆድሞስ በድር በፍታና በመቶ ውቄት ሽቱ ገንዘው በአዲስ መቃብር ሊቀብሩት ቢሉ ጌታችን ያንን ጊዜ ዓይኑን ከፍቶ በሰውነቴ መዋቴ ብሆን በመለኮቴ ሕያው ነኝ እንጂ ምነው እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁን አላቸው። ይህን ጊዜ ዮሴፍ፣ ኒቆድሞስ በታላቅ ድንጋጤ ሆነው አቤቱ ጌታችን ሆይ እንግዲያስ ምን እያልን ገንዝህ አሉት መድኃኒታችንም እንዲህ እያላችሁ ገንዙኛ አላቸው።

ዘተንሳ አሙታን አመሳልስ ዕለት አርገ በስባት ውስተ ሰማያት ወነበረ በየማን አቡሁ ዳግመ ይመጽእ በስባት ይኩንን ሕያዋነ ወሙታነ ተሳሃለነ እግዚኦ እያላችሁ ገንዛችሁ ቅበሩኝ አላቸው። ከዚህም በኋላ መድኃኒታችን ለወዳጆቹ ለአስራ ሁለቱ ሐዋርያት ለሰባ ሁለቱ አርድእት ለሰላሳ ስድስቱ ቅዱሳን አንስት እስከ ሶስት ቀን እነሳላችኋለሁ፣ እዘኑ፣ አልቅሱ፣ እህል ውሃት ጥቅመሱ በሯቸው ብሎ ለዮሴፍና ለኒቆድሞስ አክፍሎት አስተማራቸው። ዳግመኛም መድኃኒታችን ክርስቶስ ከእርገቱ በኋላ ለቅዱሳን ሐዋርያት የሞቱን መታሰቢያ እንዲያደርጉ ነግሯቸዋልና ሕማሙንና ሞቱን እንዲዘክሩ አዟቸዋልና። አሁንም ያንን ሁሉ የመድኃኒዓለምን ሞቱን ያላሰበና የሞቱን መታሰቢያ በዓል ያላከበረና እርሱንም የማይወደው ቢኖር ዕድል ፈንታው ጽዋ ተርተው ከአይሁድ ጋር ነው። የአምላካችን የመድኃኔዓለምን ሞቱን በሚመስል ሞት ከእርሱ ጋር ተባብረን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር ለመተባበር ያብቃን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሚን።